በጣም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በበግ ስጋ አጥንት ማለት ነው ቅቅል እንሰራ ነው። አብረን እንይ። መጀመሪያ እዚህ ጋር ትንሽዬ ዘይት አድርኩበት፣ ከዛ ትንሽዬ ቅቤ፣ ትንሽ ከዛ ጀብስ ለቀይ የሆነ ይቀርታ። ከዛ በኋላ ከዛ ይሄው አንድ አንድ ስ አንድ አንድ ስጋዎች ከፍቼ ትንሽ አድርጌበታል። እንደዚህ የተከፈተ ማለት ነው። ቆንጆ ነው። ምንም ሽንጉ የለውም፣ ምንም የለውም፣ ባዶ ይሄው እንደዚህ ማለት ነው። እንደዚህ ይኸው ጥብስ እያለልን ነው ማለት ነው ይታያቸዋል አይደል ትንሽ ከዛ እንደዚህ ሁሉ ሲዋድ ሲፈጣው ውሃ ይፈላል እናደርግበታለን ማለት ነው ከዛ አጫውና እንደ በርበሬ ከዛ አሁን ትንሽ እንደዚህ ጥብስ ካለልን በኋላ የምናደርጋለን የፈላ ውሃ ማለት ነው። ከዛ እንደዚህ ከድነን ይብሰልልን ማለት ነው። ለዚህ ሆኖዋል ማለት ነው። ሲበስል እንገናኝ ቤተሰቦች። ይሆን ይሄ እንደዚህ ሆኖ ደረሰ በሰልልን ማለት ነው። ይሄው አጥንቱ ስጋው በሰለ ማለት ነው። ከዛ ምን እናደርጋለን እዚህ ጋር

ቤተሰቦች ሰዎች፣ ይኸው እንደዚህ ጥብስ አረኩትና አሁን ዘይት ትንሽ፣ ለምን ቅቤ መጨረሻ ስለሚገባበት ዘይት ትንሽ

እንደዚህ ጥብስ እናደርገዋለን ትንሽ ማለት ነው ሰዎች አሁን ምን እናደርግበታለን ይሄ እንደዚህ ያደርግ ነው ማለት ነው ድንቹ ይኸው ከዛ እርድ ጨው ቆንጆ በርበሬ ድንብላን የተፈጨ ማለት ነው ሽንኩርት የተወቀጠ እንትኑ የደረቀው ማለት ነው። ቀይ ሽንኩርትም እንደዛው የደረቀ የተወቀጠ ነው። ከሌለ ክረሽ ብቻ ምንም ችግር የለውም። ቆይና ከዛ ወደዚህን ገለብጠዋለን ማለት ነው። አብ አሁን ምን እናደርጋለን? ይሄኛው የጠበስ ነው። ኛው ውና ከዛ ይሄኛው ወደዚህ ገለብጠዋለን ማለት ነው።

ነሽን ጉርታለኝ እዚጋ ማለት ነው። የተፈጨለል ማለት ፍራሹ ማለት ነው። ይኸው ከዛ የምናረገዋለ ትንሽ ቅቤ ርጌ መጀመሪያ አንድ ማንኪያ ቅቤ ትልቁ ማንኪያ አንድ ምሯ ማለት ነው። ይው እደዚህ ከዛ ምን አደርጋለሁ? ለሽንኩርቱን ለብቻው እንደዚህ ሆነልን ማለት ነው። ይታያቸዋል አይደለ? ይኸው እንደዚህ። ከዛ አሁን እናስ በቃ ይኸው እንደዚህ በቃ እንዳይቀላ እንዛ ነጭነቱ እንደ ጠበቀ ነው ወደዚህ የምናደርገው ማለት ነው። ከዛ ወዴት እናደርጋለን እናረጋለን እሳታችን አጥፍተን ወደዚህ ማለት ነው። ከዛ ወደዚህ በስመ እዛ ጨው ቀምሰን በዚህ አርገን ትንሽ አምስት ደቂቃ ለምን፣ ድንቹም እንዳይሞትብን ማለት እንዳይፈርስብን ድንቹ ማለት ነው። ትንሽ ሽታው ሊነግራቸው አይችልም። አንድ አምስት ደቂቃ ማለት ነው። እንደዚህ ብሎ እንተክተክልን እና? እናያለን ማለት ነው። ይኸው እንደዚህ ሆነልን ማለት ነው። አሁን እናስገባለን ቃሪያ እና አዝማሪ ነው። አቅርበን እንገናኝ ማለት ነው ጨርሰናል። ውድ ሳምሪክችን ተከታታዮች ይኸው ቅቅላችን እንደዚህ ሆኖ ደርሰዋል ማለት ነው። ሞክሩት ትወዱታላችሁ። ስትንየው ይው የተሰዎች እንጀራ አገኝ እው ብዬ ነው።

እውነት በስሰማ፣ ሲጣፍጥ እውነት እውነት በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ስለምትከታተሉኝ አመሰግናለሁ። ሸር፣ ሰብስክራይብ፣ ላይክ እያደርጋችሁ ትከታተሉኝ።